ቢላል ቢላሉ ቢሉ እኔ እና ቢሉዬ አልሰማሽም? አንደኛ ነኝ። ከማን ጋር ነው ውድድሩ? ማን አለ ውድድሩ? እግዚአብሔር ይመስገን። እንደት ነህ ቢልጩ? አንደኛው ሰውዬ እንኳን ደህና መጣህ ግባ። ረቤስማ ስስ ወንዶች ግን ፀጉራቸው ስትቆረጡ እባካቸው እባካቸው እንደሴት ያደርጋቸው።

ስድስት ሰዎች ላይክ አድርጎሽ፣ አምስት ሰዎች ላይክ አርካቸው፣ ሰምቶ አይነኛ ደግሞ የምን አህያ ነው? እኔ በሕይወቴ አህያ አይቼ አላውቅም። በሕይወቴ ምንድን ነው አህያ ሲጀምር። አህያ ራሱ ምንድን ነው? ድሮ እግራችን ሲያብጥ አህያ የታ፣ የት የተሻሸበት ቦታ ቆመሽ ነው እንዴ እንባል ነበረ። ይዘራኒ ሰባንተ ልጅ ቆንጆ ቆንጆ በሌላ አይ ቆይ በናት የሆነ ዘፈናል። አጣሁ። እሺ አረ የራሱን ወጣ ነው። ዝም ብዬ ነው የገባሁት። ልጋደም ነው እዛ ልጋደም ነው። ሰዎች እስቲ ንገሩኝ፣ አሁን ክረምት ነው ወይስ በጋ ነው? በቃ ደህና ደሩ።